ጤና ይስጥልኝ እንዴት ናችሁ? በያላችሁበት የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል። ተወዳጁ ብስራት ኤፍኤም አንድ መቶ አንድ ነጥብ አንድ ላይ እንገኛለን። የሐሙስ ከሰዓት ፕሮግራማችን ነው። አጭር ደቂቃዎች የሚቆይ ፕሮግራም ነው። በነገራችን ላይ አምስት ደቂቃ ያህል ከኛ ጋር ስትቆዩ የትናንቱን የአርሰናል ባየር ሙኒክ ላይ የተወሰደ የበላይነትን እናነሳለን። ስለ አርሰናሎች ወሬዎች ሁሉ በጎ ናቸው። የአውሮፓ ኃያሉ ክለብ ወደ መሆን ተቃርበዋል የሚል መረጃ እንግዲህ ባየርን ካሸነፉ በኋላ ወጥቷል። በእርግጥም እንግዲህ በሊጉ አናት ላይ ተቀምጠዋል። በኤምሬትስ በተለይ ሁለተኛው አርባ አምስት ላይ ያሳዩት ድንቅ ብቃት ለውጤቱ አስተዋጽኦ ትልቅ ነው። እንዲሁ የአርቴታም ለውጦች ትናንት ልዩነታቸው ታይቷል። ከዛ ውጪ እንግዲህ የሚጠቀሰው አስገራሚው ጨዋታ ምናልባትም ለአርነ ስሎት ስንብት መንስ ይሆናል የተባለው የሊቨርፑል በሜዳው በፒኤስቪ አይንዶቨን የደረሰበት ሽንፈት ነው። ተከላካዮች አሁንም ችግራቸው በሷል። የተጫዋቾች የአቅም ሁኔታ ወርዷል። ሊቨርፑልን የምናውቀው የቀድሞ ኢንቴንሲቲው የለም። እንግዲህ እኛ አሰልጣኝ በእርግጥ ይሰናበታሉ ወይስ ደግሞ እስከገና ድረሰጣቸው ይወሰናል እናነሳለን። በዛሬ አጭር ቆይታችን ትናንት የጎል ፌሽታ የታየበት እንግዲህ የቻምፒየንስ ሊግ ምሽት ነበር። በርካታ ጨዋታዎች በርካታ ጎሎች ተቆጥረውባቸዋል። በነገራችን ላይ ኪልያን ኤምባፔም ሃትሪክ የሰራበት ምሽት ነበር ትናንት እንግዲህ በተለይ በእንግሊዞቹ ላይ ትኩረት አድርገን ዛሬ ከበአካል ዳንሊር ጋር እንዳልኩት ቆይታችን ተጀምሯል። በኤችዲ ዩቲዩብም ላይ ይህንን ፕሮግራም እንድትከታተሉ ነው። በማክበር እምጋብዘው በአካል የኔ ነህ ብያለው። አለን አለን፣ ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? ብያለው አለን እንግዲህ ጊዜው የአርሰናሎች ይመስላል። በቀደም እኔና ሁሴን ስናወራ አሁን ለአርሰናል ደጋፊዎች በጣም የፈንጠዚያ ወቅት ነው እያለን እያነሳን ነበር። በሊጉ የታየው አስደናቂ ብቃታቸው ቶተናም ላይ ድንቅ ነበር። ያንን አንስተን እንግዲህ ትልቁ ፈተናቸው በዚህ ሳምንት አጋማሽ ላይ ነው ስንል ነበር። ኦፍኮርስ ከባየር ሙኒክ የሚያደርጉት ትልቅ ጨዋታ ነው። ባየርን በአውሮፓ ብቻ ሳይሆን እስካሁን በሁሉም የውድድር መድረክ አለመሸነፉ እንደ አንድ በጎ ነገር ይነሳል ተከትሎ በሁለቱ መካከል የሚደረገው ትልቁ ጨዋታ የሚሰጠን ስዕል አለ። በርግጥም ዘንድሮ በቻምፒየንስ ሊግ ጉዞ ላይ የሚፈጥረውንም ልዩነት እናያለን የሚል ሀሳብ ሲሰነዘር ነበር። በእርግጥ የጥሎ ማለፍ ጨዋታ እንደ ዙሩ ጨዋታ አይደለም፣ እንደ አሁኑ የምድብ ጨዋታ አይደለም። ወደፊት የሚፈጠሩ ነገሮች ልዩነት ሊኖራቸው እንደሚችል እናስባለን። ያም ሆኖ ግን አርሰናል ትናንት በተለይ ሁለተኛው አርባ አምስት ላይ የበላይነቱን አሳይቷል። አሁንም አስደናቂ ሆኖ መቀጠሉ እየታየ ነውና እንዳልነው ነው። ዘንድሮ ከፊትለፊቱ በጎ ነገሮች እንዳሉ የአሁን ብቃቱ የሚጠቁሙ ሆኗል። እስቲ እናንሳ ይነን ግሩም ነው ብቻ የአርሰናል ነገር ዴቭ፣ ሁሉም ነገር ፖዚቲቭ ቢሆን ቢኮዝ ኦፍ ብቃታቸው ልትል ትችላለህ። በአርቴታ ስራ አጠቃላይ አርሰናል እንደ ቡድን ያለበት ሁኔታ በሙሉ የስኬት ስለሆነ ጊዜው አርሰናል ነው እንድትል ያስገድድሃል። አርሰናል አሁንም በሀይ ኢነርጂ እግር ኳስ የሚጫወት ያንን በሁለተኛው አጋማሽ በደንብ ያሳየን እነዛን ኃይለኛ ይሄ ኢንቴንሲቲውን ከፍ አድርጎ በሃይ ኢነርጂ መጫወታቸው የባየርን ተጫዋቾች ያልጠበቁት አይነት ነገር ይመስላልና የባየርን ተጫዋቾች እንዲሳሳቱ በማድረግ ያንን የሚሳሳቱትን ኳስ ለመጠቀም በሚደረግ ጥረት ያ ደግሞ ወይ ጥፋት ይሆናል፣ ወይ ኮርና ይሆናል። እነዛን ደግሞ የቆሙ ኳሶች አሁንም ለተቃራኒ ቡድን ትልቅ ስጋት በቃ ትልቅ ስጋት መሆኑን የሚያሳይ ነው። ዴቭ ከባየርን ጋር በተገናኘ ከኡኒዮን በርሊን ጋር፣ ከፍሪቡርግ ጋርም ባደረጓቸው ጨዋታዎች ተከታታይ ጨዋታዎች የቆመ ኳስ አጠቃቀማቸው ጥሩ አይደለም እያሉ ባለፈው ሳምንት ብዙ ግብ ያስቆጥሩም ግን ደግሞ የተቆጠሩባቸው የቆሙ ኳሶች እንዳሉ እና ማኑኤል ኑየር ላይ እንደዚህ አይነት ችግሮች ስላሉ አርሰናሎች እሱን ታርጌት ታደርገው ሊመጡ እንደሚችሉ ቀድሞም የተጠበቀ ጉዳይ ነበር እና ያን ነገር በሚገባ የተመለከትንበት አጋጣሚ ይመስላል። በራስ መተማመናቸው እጅግ ጣራ የነካበት እንግዲህ የቆሙ ኳሶች ልዩነት አሁንም የታየበት። ከዛ ውጪ የባየርን ኳስ ይቆጣጠራል ግን ጨዋታውን መቆጣጠር ያልቻለበት እንቅስቃሴ ነበረ። ባየርን በዘጠና ደቂቃ ሁለት ኢላማውን የጠበቀ ሙከራ አደረገው። ሁለቱም የተደረጉት በወጣቱ ካርል አማካኝነት ነው። አንደኛ ወደ ግብነት ተቀይሯል። ይሄ ግብ ሲቆጠር ደንበኛ የዘንድሮ ባየርንን የሚያሳይ አራት ተቾች ተደርገው የተቆጠሩና የዦዋ ኪሚ ከኋላ እንግዲህ የተላከ ኳስ የግናብሪ ትክክ በቃ ይሄ ታይሚንጉን የጠበቀ ሩጫ እና አስደናቂ ዴሊቨሪ ታክሎበት በጥሩ መልኩ ቆንጆ የቡድን ግብ ምናልባት ዘንድሮ ከተመለከትናቸው በአውሮፓ ቻምፒየንስ ሊግ የቡድን ጎሎች ከሆኑት አንደኛውን አስመልክተናል ሊባል ይችላል። ሁለተኛው ደግሞ እንደዚሁ ምናልባት በጨዋታው ያርሰናል ደካማው መስመር የነበረው በተለይም የነበረው የሉዊስ ኬሊ መስመር ነው። እሱ መስመርን ድጋሚ ካርል እድል አግኝቶ ነበርና ይሄ ልምድ እንዳለው ተጫዋች ገፍቶት መጨረሻ ላይ ግን ያደረገው ነገር ብዙ አማራጮች ነበሩ፣ ወይ በደንብ አልመጥተው ወይም ደግሞ ከሱ የተሻለ ፖዚሽን ላይ ላሉ ተጫዋቾች ማቀበልን አልመረጠም እና እነዛ ሁለት አጋጣሚዎች ናቸው ዴቭ። በባየርን በኩል ግብ ጠባቂው ላይ ያለው አጠቃላይ በጣም በዲፕ የቆመ ኳስ ለመከላከል መገደዳቸውን፣ ታለ ላይመር በቀኝ በኩል እንዲሰለፍ ሆኗል። ግን ሁለተኛው ኳስ በማዶዌክ የአማካይነት ሲቆጠር መጠየቅ ያለበት ተጫዋች እሱ ነው። ከኋላ ያለውን ተጫዋች አላየው ነበረ። ጨዋታውን በትክክል አልተቆጣጠሩም ነበርና ይህንን ትመለከታለህ። ሶስተኛው ላይ የማኑኤል ኒውየር ታይሚንግ እና አንቲሲፔሽን እጅግ ደካማ ሆኖ የተመለከትንበት በመጋቢት ወር አርባ ዓመት የሚሞላው ማንዌል ኒውየር አስደናቂ ኳሶችን ሲያድን ተመልክተናል። ግን ደግሞ ቡድኑን እንግዲህ በጣም ምን ሊያደርግ ነው እዛ ቦታ ላይ ትላለፍ ኦፍ ኮርስ ኒውየርን እዛ ቦታ ላይ ነው የምናውቀው እና ዋጋ ደግሞ ሲከፍል እንደዚህ አይነት ኳሶች ሁለት ሺህ አስር ዲያንስ ታንኮቪች ያስቆጠረበትን አስደናቂ ኳስ ጭምር እናስታውሳለን እና ብዙ ችግር የተመለከትንበት ነበር። የስቴትመንት ድል የስቴትመንት ድል ማለት እኛም አብዝተናል። ይሄኛው ደግሞ ቅድም ላነሳው ነገር የስቴትመንት ይመስላል አንድም ጨዋታ ያልተረታውና ምናልባት የአውሮፓ የኃይል ሚዛን ትልቁ ከፔዥም በላይ በዘንድሮ የውድድር ዓመት ብቃታቸው ባየርን ነው ይባላልና ትልቁ ባየርንን ማሸነፍ መቻሉ የአውሮፓ ምርጡ ቡድን አርሰናል ነው ብለን እንድናነሳ የሚያደርግና እና ይህም ደግሞ ብዙዎችን የሚያስማማ የሚያስመስለው ጊዜ ላይ ደርሰናል። ከአምስት ጨዋታ አስራ አምስት ነጥቦችን በደንብ ይዟል። ባየርንን አሳምሮ የረታ አርሰናል ሆኖ ተመልክተናል። ቅያሬዎቹ አስደናቂ ናቸው። ማዶኬ ግብ አስቆጥሯል። ለማዶኬ ግብ መቆጠር ተቀይሮ የገባው ካላፊ አስደናቂ ነው። ማርቲኔሊ ጎል አስቆጥሯል ያስቆጠረው እና አጠቃላይ የጌም ማኔጅመንት የጨዋታ ንባቡ በአጠቃላይ በአርቴታ በኩል እጅግ የተለየ ሆኖ የተመለከትንበት እንቅስቃሴ ይመስላል። አንድ አሉታ በትናንቱ ጨዋታ እናንሳ ከተባለ ደፍ አስደናቂውና ከምንም ዕድሎችን እየፈጠረ ግቦችን የሚያስቆጥረው የትሮሳር ተቀይሮ ከሜዳ መውጣት ብቻ በአርሰናል በኩል የሚነሳ ነው። ያ ጉዳት ይመስላል አይደል? ያ ጉዳት ይመስላል። አይታወቅም ምን ያክል ጊዜ እንደሚሆን ግን በቃ በጨዋታው ተጎድቶ መውጣቱን ብቻ ነው እንደ አሉታ የምታነሳው። ኤዜ በደንብ እየለመደ ነው። ምናልባት የአርሰናል ደጋፊ ኦደጋርድ መች ነው ኦፍኮርስ፣ ተመልሷል ግን በምርጥ ብቃቱ የምንመለከተው ቋሚ ያስተላለፉን ይዞ የሚለው ነገር ብዙ አያስጨንቃቸውም፣ ዴቭ እና ምናልባት እኔ አርሰናል ውስጥ ይሄ የስኳድ ጥልቀቱ እጅግ አስደናቂ ነው። ሊተኩ የማይችሉ ሁለት ተጫዋቾች ይመስሉኛል ወይም ተጫዋቾች ሊተኳቸው ይችላሉ ግን ደግሞ በእነሱ ጥራት ልክ ይሆናል ብዬ የማላስበው ዩሬን ቲምበርና ግብ ጠባቂውን ነው፣ ዴቭ ዳቪድ ራያን። ሌሎቹ ተጫዋቾች በሚገባ መተካት የቲምበር አስደናቂ ነው። ማጥቃቱ፣ መከላከሉ እጅግ ይገርማል። ዴሊቨሪዎቹ አስደናቂ ናቸው ብለህ ከዛ በላይ ብዙ ላቴር ትችላለህ። ቤን ዋይት እዛ ቦታ ላይ ሲሰለፍ ኦፍኮርስ ኬሚስትሪው በጣም ጥሩ እንደሆነ እና የመጀመሪያውም ጎል ሲቆጠር የሳካና እንደዚሁም ደግሞ የቲምበር ቅንጅትን በሚገባ ክሮስ አድርጎለት እንዴት እንዳስቆጠረው እና ጎሎችንም በማስቆጠር ቲምበር የተሻለው ተጫዋች እንደሆነ ከቤን ዋይት የተመለከትንበት አጋጣሚ ይመስላልና የሚያስማማ ይመስለኛል። ቲምበር በቀደም በነገራችን ላይ ሁሴን ሲያነሳ ዴክላን ሬይ ዴክላን ራይስ ሚና እንዲሁ ለመተካት አስቸጋሪ የሚመስል ነገር አለው። ኦፍኮርስ የዙቤ ሚንዲንም ሁኔታ እኔ ሳነሳ እንዲሁ የምታነሳው ነገር አለ። አሁን በተለይ ትናንት በነበረው እንቅስቃሴ ላይ እንግዲህ ሌላ ሳምባ ያለው ነበር የሚመስለው። አሁንም ደክላን ራይስ እና በተለይ ጨዋታዎች በየሶስት ቀን እንደዚህ በአራት ቀን ልዩነት እየተደረጉ ይሄን አይነት ዘጠና ደቂቃ ላይ አሁን ደግሞ አትቀይረውም የሚገርመው እና እንዲህ አይነት ብቃት የማሳየት አቅም ይገርማል እና የደክላን

ድኑስ ልዩነት መፍጠር እንደቀጠለ ነው። ኦፍኮርስ የዙቤሜንዲ በስድስት ቁጥር ሚና ላይ በቃ ስታብሊሽ በደንብ በቃ እዚህ ቦታ ላይ መልመዱም ደክላን ራይስን አሁን ሁለገብ እንዲሆን ነጻነት እንዲሰማው የማጥቃት እንቅስቃሴን የተለያዩ ቦታዎች ላይ ሜዳ እያካለለ እንዲጫዋት እድል እንደፈጠረለት ታያለህ እና የእውነትም አሁን በትናንቱ እንቅስቃሴ ላይ የደክላን ራይስ ጉዳት ቢመጣ እንዴት ነው አርሰናል ሊወጣው የሚችለው የሚለውን ጥያቄ እንዲሁ እንድታነሳ የሚጋብዝ ነው የሚመስለው እና ምናልባት ዴቪድ ራያ ሲጠቃ ወይም ደግሞ ተጋጣሚዎች ጫና ቢፈጥሩ የሚያድናቸው እሳት የሆኑ ኳሶች ስላሉ ጥያቄ ልታነሳ ትችላለህ። ግን አሁን አርሰናል በአመዛኙ እየተጋለጠ አለመሆኑን ስታይ፣ ተከላካዮቹም ተጋጣሚን ወደ አንተ የማድረስ እድላቸው ጠባብ መሆኑን ስታይ፣ ሲግኒፊካንትሊ በጣም ትልቅ ኪሳራ ይሆናል ብለህ ልታነሳው የሚከብድ ይመስላል። የትምበር ግን በተለይ ደግሞ በንዋይት ፊት ሆኖ እስካሁንም እየተሰለፈ ስላልሆነ እንዳልነው እያየነውም ያለው የሚሰጠውም ደቃ በጣም ልምትድ ስለሆነ ትልቅ ትልቅ ትልቅ ነው የሚሆነው ኢኮኖሚስ ነው የሚሆነው ቲምበርን በዛ መስመር ቢያጡት፣ ምክንያቱም አንስተሃል ከሳካ ጋር በዛ መስመር ያለው ቅንጅት ለጎል የሚሆኑ ኳሶችን አሲስት የማድረግ ጭራሽ ጎልም የማግባት ሚና ውስጥ ትናንትም የገባበት ሁኔታን ስታይ የቲምበርም ሁኔታ እንዲሁ ከግምት የሚገባ ነው። ግን እንደው ባነሳቸው ነጥቦች ላይ ጨምር አድርጌ ላልፍ የምችለው ነገር አንዱ ትናንት ስኳዱ በደንብ ተጠቅሟል። ከጨዋታው ጅማሮ በፊት ስኬሊን መጠቀሙ ኦፍኮርስ ዊክሊንክ እንደነበር አንስተናል። በተለይ በሚጣሉ ረጃጅም ኳሶች ላይ የተጠቀሙት በሱ መስመር ነውና ልዩነታቸው ምን እንደሆነ በደንብ አይተናል። አንዳንዴ እንግዲህ የጨዋታ ድልም ስታጣ ብቃት ላይ ጥያቄ ይነሳል፣ ኮንፊደንስም ሊወርድ ይችላል። እሱ እንዳለም ሆኖ ግን በቃ ልዩነታቸው ሲግኒፊካ ኢምፖርታንት ነው፣ ግን ለስኬል እድል የመሰጠቱን ሁኔታ የማስኬራን እድል የማግኘቱ ሁኔታ ስትታይ ይህ አንድ በጎ ነገር ነው። በቃ እያለሁም ተጫዋቾች እነዚህ ለመጠቀም መሞከረ አንድ ብራቮ የሚያሳይ ነው በአርቴታ ረገድ። ከዛ በኋላ ደግሞ ጨዋታው ሊገባደድ ሲል ለደከሙ ተጫዋቾች በተለይ ለሳካ የማረፍ እድል ለመጪው ጨዋታ የማሰብ ፕላስ የተጫዋቹንም ጉልበት ለመቆጠብ የተጠቀመበት መንገድ እንደገና ከዚህ በፊት በቋሚነት ያላየሃቸውን እንደነ ማርቲኔሊን እንዲገቡ ወደ ሜዳ እንዲገቡ እድል የመፍጠር ነገር ኢቨን ኦዴጋርድም እንዲመለስ የማድረግ በተወሰነ መልኩ ተጫዋቾች እረፍት እንዲያገኙ የማድረግ አዝማሚያ ኢቨን ቤክ የመሰለፍ እድልን ስታይ ስኳዱን በደንብ ትናንት ስለመጠቀሙ አንድ ማሳያ ነው። ኦፍኮርስ ለአንዳንድ ተጫዋቾችም እንዲህ የመሰለፍ እድል በሰጠህ ቁጥር ቅሬታንም ከወሳቸው የመጫወትም የቡድኑ ቡድኑ ውስጥ የእነሱም ሮል እንዳለ እንዲሰማቸው የማድረግ ነገር ስላለው አንዱ በጎ ነገር ነው ብለህ መታስበው ነው። ይሄ በአርቴታ በኩል። በተረፈ ግን ለውጦቹ እንደተባለው ከፍለፊት ያለው ተጋጣሚ ባየርን መሆኑን ስታስብ አምና ካቻምና ቢሆን አንድ ለአንድ ሆነ ፕሮባብሊ ለውጥ ልታደርግ የምትችለው ይህን ያንን ውጤት አስጠብቀህ በቃ የሊጓናት ላይ ቁጭ ብዬ ከባየር ጋር ለምን አልቀጥልም ብለ ሂሳብ መስራት ነው የሚመስለው አይደል? የአርቴታም የተለመደ ባህር የሚመስለው አምናካቻ ምና ይሄ ነው፣ የተወሰነ ጥንቃቄ ነበረው። ግን አሁን በቡድኑ ላይ ያለው እምነት በተለይ በደጋፊው እንዳልኩህ ምንድን ነው የቡድኑ ራሱ ሞመንተም በቃ የማጥቃትን ተንቱ ስለጋበዘው እንዴት የማጥቃት ባህር ያላቸውን ተጫዋቾች እንደቀየረና የጨዋታውንም ውጤት እንደቀየረው ስታይ እውነትም አርቴታም በሂደት ውስጥ በጌሞች በቆይታ እንዴት እየበሰለ እንዴት ነገሮችን እያስተዋለ ተብሏል እንዴት ጌሙን ማኔጅ እያደረገ እየቀየረ እንደመጣ እያየን ያለ ነውና በብዙ ነገር ነው አርሰናል ብስለትን በየአቅጣጫው እየጨመስ ኳዱ ብቻ አይደለም፣ የኮቹንም ብስለት የኮቹንም ነገሮችን ቶሎ አዳፕት አድርጎ እንደ ቡድኑ ሪትም እንደ ቡድኑ እንቅስቃሴ ለውጦች ለማድረግ መጣርን በደንብ በተጨባጭ እያየን ነው የመጣ ነውና የእውነትም አርሰናል ብዙ በጎ ነገሮች ከፊት ለፊት አሉት። የሚነሳ የሚመስለው የቆመ ኳስ ነው። የቆመ ኳስ ብቻ አይደለም፣ ክሬቲቪቲ አሁን እንዴት እየጨመረ እንዳለ በኦፕን ፕሌይ እንዴት ጨዋታ እያደረጉ እንዳለ፣ የሚመጡ ተጫዋቾች በሙሉ በቃ ቡድኑ እንቅስቃሴ ውስጥ ቶሎ ፊቴ ማድረግ እያንዳንዱ በቡድኑ አስተዋጽኦ ውስጥ የራሱን አሻራ የማስቀመጥ ነገር ታያለ። ኦፍኮርስ የተወሰኑ ተጫዋቾች ኤክሰፕሽናል ይወጣሉ፣ ግን ሁሉም ከንትሪቢሽኑ ትልቅ ነው። ማርቲኔሊ በተሰጠው ቁጥር ጎል ያገባል። ማዱዌኬ ገብቶ ጎል አገባ። እንግዲህ ኤዜን ስታዩ አሁን እንዳልከው ቅድም ትልቅ መነሳሳት እዚህ ቡድን ውስጥ መልመድ ነው የምታየውና እንደውም ለአርቴታ ራስ ምታት የሚሆነው እንዴት ነው የሚያደርገው ኦዴጋርድን ምናምን የሚል ጥያቄ እንድታነሳ ያደርጋልና አንዳንድ ጊዜ በጎ ራስ ምታት ራሱ በጣም ለቡድን ጥሩ ነውና በጥሩ ሞመንተም ላይ ነው የሚገኘው። ለመጪው ሁድ የቸልሲው ጨዋታም ትና ማን ነው ከትናንት ወዲያ ቸልሲዎች የሰጡን ስዕል አለ። አርሰናል ትናንት የሆነ ነገር ሰጥቶናል። ስለዚህ በደንብ በቃ ቀጠሮን የጠበቀ ነገር እንድንጠብቅ ያደርግ ይመስለኛል እና ተፋላሚነታቸው ታክላቸው፣ ጉልበተኝነታቸው ኢቨን ምልህ የተጠና ፋውል የመስራት አቅማቸው ስታይ ፕሬሲንጉ፣ በተለይ ደግሞ ቡድን አማራጭ እንዳያጣ ቢትዊን ዘ ላይንስ ደግሞ የሆነ ያለቀ ኳስ እንዳይጣል የሚያደርጉበትን መንገድ ስታይ አርሰናሎች የጨመሩት ኳሊቲ ዘንድሮ ትልቅ ነው እና የእውነትም ደጋፊው ቢደሰት በዚህ ሰዓት አይገርምህም ልልህ ነው። በአካል ትክክል አስደናቂ የሆነ እንቅስቃሴን በአርቴታ በኩል በአጠቃላይ በአርሰናል በኩል እየተመለከት ነው ይመስላልና ምናልባት አድማጮች እንዳነሳው በዩቱብ ቻናል ላይ ሀሳባቸውን ሊያነሱ ይችላሉ። ምናልባት የአውሮፓ ምርጡ ቡድን ነው ወይ የሚለውን ነገር እኛ አስተጋብተናልና ይስማማሉ አይስማሙ፣ ሀሳባቸውን ሊሰጡን ይችላሉ። ካለን ሰዓት አንጻር ወደ ሊቨርፑልን ጉዳይ እንግዲህ፣ ያ ስሎት ጉዳይ የሚገርም ነው እንግዲህ ምንም አያሰጋኝም አሉ። ትኩረቴ ሌሎች ነገሮች ላይ ነው እንጂ እንግዲህ ድጋፍ ያለ ይመስላል ከኋላ ዋንጫው እስካሁን አለ። ላለቀ ይመነዘራል፣ ይመነዘራል ዋንጫውን ሳይጠበቅ ስለወሰዱት ገና ይመነዘራል። እሱ በቀላሉ እንደዚህ አይነት ነገር ውስጥ ይገባል ምናምን የሚለው ነገር አይሆንም። ግን ዴቭ የሊቨርፑልን የዘንድሮ የውድድር ዓመት ሁኔታ አንድ ቁጥር እየተመለከትኩኝ ነበረ ዴቭ ካለፉት አስራ ሁለት ጨዋታዎች በአስሩ ግቦች ተቆጥሮበታል የሚል ነገር ግቦች ቀድሞ ተቆጥሮበታል የሚል ነገርን ተመልክቻል። ወደ የኮንፊደንስ ችግር ያለበት መከላከሉ አስተማማኝ ያልሆነ ግብ አይቆጠርበትም ብለህ ማትወራረድበት ቡድን ግቦችን በተደጋጋሚ ማስቆጠር ይችላል። ከኋላ ተነስተን ማሸነፍ እንችላለን የሚለውን እና አምናት ታስታውሳለህ። ከሉዚንግ ፖዚሽን እያልን ብዙ ጊዜ እናነሳ ነበረ ከመመራት እየተነሳ ጨዋታን ወደ አቻና ወዳሽ እያሸነፈ በመውጣት የሊቨርፑልን ያክል ስኬታማ ቡድን አልነበረም። ያኛው ቡድን ፍኮርስ የስነ ልቦናው ደረጃ የተጫዋቾች የጥራት ሁኔታ ፍኮርስ፣ ይህንን ስል እንዴ አራት መቶ ምናምን ሚሊየን አንድ መቶ አስራ አምስት አንድ መቶ ሰላሳ ምናምን እያወጣ እኮ ተጫዋቾች ጥራት ያላቸው ናቸው ሊባል ይችላል። ግን ደግሞ አሁንም የውህደት ሁኔታ ያው እስከ መቼ እየተነሳ ይቀጥላል ሌላ ራሱን የቻለ ትልቅ መወያያ ጉዳይ ሊሆን ይችላል ግን ሉቾ ዲያዝ እንደ ትሬንት አሌክዛንደር አርኖልድ አይነት ተጫዋቾችን ዴቭ እኔ ሳላህ አንሳዮ ዝም ብሎ እነ ዲያዝን ነብሱን ይማረውና እንደ ዲዮጎ ዦታ እና ትሬንት አሌክዛንደር አርኖልድን እየናፈቀ ያለ ይመስላል። ባይተዋር በዚህ በክረምት የዝውውር መስኮት የፈረመ እና በትክክል ከተጫዋቾቹም ጋር ተመሳሳይ ቋንቋ የሚናገር የማይመስልና በጣም ቲሚድ የሆነ ሙሐመድ ሳላህን እየተመለከተን ያለን ይመስለኛልና እጅግ ተነጥሎ ምንም ነገር ማድረግ የማይችለውን ሳላህን በትልቁ እያየን እንዳለ ማንሳት ይኖርብናል። መከላከሉ አሁንም ለያብል ነው። ቫንዳይክ በእጁ ኳስ ነካ ፍጹም ቅጣት ምትተገኘ ሌላኛው ግብ እንዲቆጠር ምክንያት የሆኑ ደግሞ መረጋጋት ያልቻለው ኢብራሂማ ኮናቴ ነው። የእሱም ቦታ አሁንም ትልቅ ጥያቄ አለው። እና ሊቨርፑሎች ምናልባት የውድድር ዓመታቸውን ሴቭ ማድረግ ከፈለጉ አስርም አስራ አምስትም ሀያም አውጥተው እንደ ጌይ አይነት ተጫዋች ኦፍኮርስ እየጠበቁ ነው እየተባለ ነው የሚገኝ ሊቨርፑል ነው ብር ይዞ ሊመጣ የሚችለው ብለው ክሪስታል ፓላሶች ይጠብቃሉ እየተባለ ይገኛል። ጌይን ቢያንስ አምጥተው የውድድር ዓመቱን ሴቭ ማድረግ ከዚህ የበለጠ እና ቅድም ልክ ለአርሰናል ትልቅ የስቴትመንት ድል እንዳልነው፣ ደግሞ ትልቅ የውርደት እንደ ሂሚሌሽን ሊነሳ የሚችለው በሊቨርፑል በኩል ከሁሉም ሽንፈቶች ይሄኛ ይመስላል። ዴቭ ፕሪሚየር ሊግ ነው። ኖቲንግሃም ፎረስት የተወሰነ የአሰልጣኝ መለወጥ አለ፣ ብዙዎቹ ተጫዋቾች አሉ፣ ምናምን አምና ተፎካካሪ የሆኑ ነው። ስለዚህ ኖቲንግሃም ቢያሸንፋቸው የሆነ ኤክስኪውዝ ይኖራል ግን ፒኤስቪ አይንዶቨን ነው እንግዲህ መቶ እዚህ አንፊልድ ላይ አራት ግቦችን አስቆጥሮ አሸነፈው። ሊቨርፑል ፎጣ ጥሎ የተረታበት ጨዋታ ልትለው ትችላለህ። ምንም ነገር ማድረግ የማይችል አሰልጣኙ በቂ መጮቻ ጊዜ ስላልሰጡት ተናዶ ተጫዋች ሊማታ የገባ እስኪመስል ድረስ ኬዛ አስተዋጽኦ ተቃራኒ ተጫዋቾችን ለመግጨት ብቻ የሚመስል አፕሮች ጭምር በዚህ እንቅስቃሴ ላይ ተመልከተናል። ዴቭ ከ1992 የውድድር ዓመት በኋላ ሊቨርፑል በተከታታይ ሶስት ጨዋታዎች ሶስት ጎልና ከዛ በላይ ተቆጥሮበት ሲወጣ ለመጀመሪያ ጊዜ ነው የሚል ነገር ተመልከተናል። ዴቭ በአጠቃላይ ካለፉት 12 ጨዋታዎች ስምንተኛ ሽንፈታቸው ሆኖም እንዳለ እንግዲህ እየተመለከትን ያለ ሁኔታ ያሳያልና፣ ሊቨርፑል በጣም ተቸግሯል። የአእምሮ የስነ ልቦናው ጉዳይ በትልቁ ይነሳል። ዴቭ እንዴት ነው የሚያደርጉት? ቡድኑ ደግሞ ቀድሞ ግብ ይቆጠረበታል። በጣም ነው ግብ የሚቆጠረበት። የኮንፊደንስ ችግር ኖሮ ደግሞ ግብ ከተቆጠረበ፣ በቃ ዛሬም ልንሸነፍ ነው፣ ዛሬም ሶስት ነጥብ አናገኝም እያልክ ከራስ አእምሮ ጋር ነው። ከነዛ ጋር ብቻ ሳይሆን ከራስ አእምሮም ጋር ሙግት ውስጥ ትገባልና የአይነት ነገሮች የአስልነት የለም። እንደ ሀክፖ አይነት ተጫዋች አምና ቢሆን ያገኛቸውን እድሎች በሚገባ የሚፈጽም የነበረ ተጫዋች ሁለት ሶስት የግንባር ኳስ አግኝቶ እነሱ በትክክል አለመጠቀሙን ስትመለከት ቤብና ብዙ ዋጋ እያስከፈለ ያለው የተጫዋቾች እንደግል መውረድ፣ ዩኒት አለመሆን እንደ አንድ ቡድን ያለመሆን ነገር መከላከሉ እንደ ዲፓርትመንት ጥያቄ ያለበት አማካኝ ክፍሉ አሁንም ችግር ያለበት እንዳለ አሰልጣኙ በቃ አማራጭ ጥኩ ሲመስል ካየኸው ባለፈውም ያደረጉት ራቨንበርህን ተከላካይ ያደርጉትና ኢብራሂም ኮናቴ ነቅሎ ያስወጡታል። ዴቪ ከዛ ከዛ ይገባል በቃ እንደዚህ አይነት አፕሮች ነውና ተገማች የሆነ ይህን ሊያደርጉ ይችላሉ። ይህ ሌሎች አማራጮች የሏቸውም። እንዲ ብለ ጥያቄ እንድታነሳ የሚያደርግ እንደ ሃርቪ ሌዎት አይነት ተጫዋች እኮ ቡድን ውስጥ ቢኖር ተቀይሮ እየገባ አስደናቂ ግቦችን ሲያስቆጥር የተመለከት ነው ተጫዋች ነውና ከተጠባባቂም ወንበር ተነስቶ ልዩነት የሚፈጥር ተጫዋች የለምና ሁሉም ነገር የከበዳቸው ሁሉም ነገር የጠለሸ ይመስላል አሰልጣኙ እና ምን አይነት ምላሽ ይኖራል አሁን ደግሞ በሊጉ ጨዋታ መመልከት ያለብን ይመስላል ዴቭ ደግሞ አንፊልድም ምሽግ መሆን አልቻለም አልቻለም ያ ሰባ ምናም እንደውም የቴሌግራፍን መረጃ ሳይ ከሰባ ምናምን አመት በላይ እንዳለፈው ሁሉ ነው እንዲህ አይነት አሳፋሪ ውጤት ከተመዘገበ የሚገልጸው እና በእርግጥም እንግዲህ ከአስራ ሁለት ጨዋታ ዘጠኝ ሽንፈት ማስተናገድ ሜዳህንም አለመጠቀም ከሜዳ ውጪም ተመሳሳይ ነገር ላይክ በአውሮፓ ላይ ግምት የማትሰጠው ቲምም በሊጉም ላይ እታች ወራጅ ቀጠና ላይ ያለ ቲም በተደጋጋሚ ባልተጠበቀ መልኩ እንዲህ ሶስት አራት የሚያስቆጥርብህ ከሆነ የችግርህ ስፋት መጠን በጣም ጥልቅ እንደሆነ ነው ማሰብ የምትችለው። ና ምና ላይ ከ እንደቀረን አላቅም ኦፍኮርስ፣ ግን እንደ አራት ደቂቃ አለ ያ መሰረታዊ ጉዳይ የሚመስለው ሰውየው የቡድኑን መሰረታዊ ችግር ለይተው መፍትሄ ለመስጠት መቸገራቸው እንዳለ ሆኖ በሚታይ መልኩ አሁን የተጫዋቾች ብቃት በተለይ ደግሞ ተከላካይ መስመር ላይ፣ አማካይ መስመር ላይ፣ አጥቂ መስመር ላይ በጣም እየታየ ነው የሚገኘውና ሳላ የቀደመ ሳላ አይደለም እያየ ነው ነው እንዳልከው። የጋክፖ ጉዳዩ ቅድም አንስተሃል። አማካይ መስመር ላይ ስትመጣ አምና እንግዲህ የፕሪሚየር ሊጉ ምርጥ አማካኞች የተባሉት እንግዲህ ግራቨንበርግም ሆነ ማካሊስተር የሉም። ተከላካይ መስመር ላይ እንግዲህ ስጋታቸው ወርዷል ያ ሰሞኑን ስሙ የማይነሳ የነበረው ቫንዳይ ካሁን በጎሉ ላይ የነበረው አስተዋጽኦ በቃ መረብ ኳስ እኮ ዳይቭ ለማድረግ እንደውም ስማች ለመምታት በደንብ የተዘጋጀ ነበር የሚመስለው። ኳሱን በእጁ የነካበት መንገድና አንድ ቡድን ውስጥ በቃ የምጠራው ተጫዋች ሶቦዝ ላይ ነው። ኬርኬዝ በሁለተኛው ጎል ላይ አስተዋጽኦ የከፋ ቢሆንም ትናንትና ትንሽ የተሻለ እንቅስቃሴ ሲያደርግ ያየ ነው የሚመስለው እሱ ነው እና እከሌ ብለህ የምጠራው ተጫዋች አሁን እዚህ ቡድን ውስጥ የለም በተጨባጭ እና ኦፍኮርስ እንግዲህ ደጋግመን እንደምንለው ከገንገን እንደ ፕሬሲንጉ ይሄ በቃ ጉልበትን አቅምም ማስጨነቅም ፕሬሲንግም ከሚጠይቀው አፕሮች ወደ ሆላንዳ አፕሮች ስትመጣ ወደ ሆላንዳዊው ሰውዬው አፕሮች ስትመጣ ለውጡ እንግዲህ ተቀባይነት ያገኘ አይመስልም አሁን እንደሚታየውና፣ እኔ ቲንክ የሰውዬው ጉዳይ መፍትሄ ማግኘት መቻል ያለበት ምክንያቱም እንግዲህ ሀያ ምናምን ተጫዋች አታባረርም። ያው ቡድኑ እንግዲህ በቀውስ ውስጥ በዚህ መልኩ እስከቀጠለ ድረስ አሰጥላይ ላይ ነው እርምጃ የምትወስደውና ለአሁኑ እንደተ ባለው እንግዲህ ቀብድ ያስያዙት ቀብድ ሊሰራ ይችል ይሆናል ግን በዚህ መንገድ እስከ መቼ ይቀጥላል የሚለው ሊቨርፑልን ለሚያክል ትልቅ ቲም በጣም በጣም ከባድ ነው። ደጋፊው ደግሞ ነግሯቸዋል፣ በቃ ሜዳ ላይ ባዶ ነው ያደረገው ሜዳውን ባዶ አድርጎት ነው ጮኸው የሚወጣው እና ይሄ ለአንፊልድ ያልተለመደ ድባብ ነው በእርግጠኝነት እና መፍትሄ በዘላቂነት የሚፈልግ ይመስለኛል በግሌ። እኔም በአካል ትክክል ዴቭ በደንብ ደጋፊዎቹም ይሄ ስሜት የተጋባባቸው ይመስላልና ልክ ጨዋታው ሲጠናቀቅ ቡ ብለው እንግዲህ ድምጽ አሰምተዋልና ትልቅ ተቃውሞ እንደሆነ ብዙዎች እያነሱት ይገኛሉና፣ የሰውየውስ ምላሽ ምን ይሆናል የሚለው ጉዳይ በደንብ ይጠበቃል። የመጀመሪያ አጋማሽ ላይ ያሳየነውን ብቃት ስንመለከት እና ሁለተኛ አጋማሽ ላይ የሆነብንን ፍጹም ያልጠበቅ ነው ነው የሚል ነገርን ከጨዋታው በኋላ ከቴነቲ ጋር ቆይታ ኖሯቸው ሲናገሩ አዳመጫለሁ። ዴቭ አሰልጣኙ ና እነዚህ እነዚህ አይነት ነገሮች በሊቨርፑል በኩል ይነሳሉ። እንደው አንድ ሁለት ደቂቃ አለን። ዴቭ አጭሩ የፔ- ፔዤ ከቶትናም ያደረጉት ጨዋታ ያልተጠበቀው አማካኝ ቪቲኒያ አንድ በፔናሊቲ አስቆጥሮ ተጨማሪ ሁለት ጎሎችን አክሎ ሀትሪክ ሰርቷልና ያልተጠበቀ የጎል ምንጭ ይመስላል ቪቲኒያ ቶማስ ፍራንክ ከጨዋታው በኋላ የሚቀጥለው ባሎንዶር አሸናፊ ቪቲኒያ ነው ብሎ እንግዲህ ከወዲሁ ተናግረዋል ቶተናም ቅድሚያ ወስዶ ነበረ ሪቻርልሰን ግብ አስቆጥሮ ነበረ የተከላካይ ክፍተት አሁን በፔዤ በኩል የተመለከትንበት ግብ ይመስላል የቀድሞ የፔዤ ተጫዋች ራንዳል ኮሎ ሙዋኒ ደግሞ ፔዦችን የተበቀለ ይመስላል ሁለት ግቦችን አስቆጥሯልና ፈርናንዴዝ በቀይ ካርዶቶ ነበረ ግን ደቂቃዎች ኦልሞስ ካለቁ ከዘጠናኛው ደቂቃ በኋላ የተመለከትነው ጉዳይ ነው። ኢንተር ከአትሌቲኮ ዴቭ ለዴጎ ሲሞን እጅግ ምርጥ የሆነ ድል ተመዝግቧል። ሆሴ ማሪያ ሂሜኔዝ ዘጠና ሶስተኛው ደቂቃ ላይ ያንን ኳስ አስቆጥሮ አንድ ለአንድ የነበሩትን ቡድኖች ወደ ኢንተር አሸና ወደ አትሌቲኮ አሸናፊነት ውጤቱ እንዲቀለበስ አድርጓል። አልቫሬዝ ግብ አስቆጥሮ ነበር። ፒዮቶር ዜልንስኪ ያቻ አድርጓቸው፣ በመጨረሻም ሂሜኔዝ አስቆጥሮ አትሌቲኮ አሸንፏል። ኢንተር ልክ እንደ አርሰናል ሁሉ አራት ተከታታይ ጨዋቶችን በማሸነፍ በመቶ ፐርሰንት ጉዞ ላይ ነበርና ምናልባት የኢንተር አሸናፊነት ቢኖር ኖሮ አርሰናል ብቻ አልነበረም በመቶ ፐርሰንት አሸናፊነት ብለን ልናነሳ የምንችለው ግን አትሌቲኮ በመጨረሻ ባስቆጥረው ግብ ጭራሽ ሙሉ ሶስት ነጥቡን ኢንተር አስረከበ ወጥቷልና፣ እነዚህን ይመስላሉ አስደናቂ ነበር። ብዙ ግቦች የነበሩበት አስደናቂ የቻምፒዮንስ ሊግ ምሽት ነበር ብለን ፕሮግራሙን እንዝጋው። ወደ ይ ንኪ በአካል ኤችዲ ስፖርቶች ነበርን፣ አበቃን። መልካም ጊዜ ብያለው። ባባይ ሁላችሁ ነን። ሰላም። መልካም ጊዜ ላንተ።